ምን ነው ቆይ ትወደኛለህ አይደለ ቅዱስ ማለት ትወደኛለህ አትወደኝም? ምን ጥያቄ አለው መውደድ ማወድሽ አለው ግን ያው አንቺ አንቺ ምን ማለት ያው አንቺ ግን አትወጀኝ ቆይ አንተ እኔ ራስ ማድረግ ትፈልጋለህ እንዴህ በደንብ ነዋ እንግዲያውስ ወንድሁን አሳየ ወንድ አይደለውም እንዴ እሱን አላውቅም ምን ማለት ነው ሲሆን ወንድሁነ ማየት እፈልጋለሁ እንህ ያው መቼ ሰው ትቻ አላሳይሽ ወይ ፍቅሬን ተቀበኝ፣ ና ወንድነት ላሳይሽ ሉ ቅዱስ፣ እኔ እየቀለድኩ አይደለም። እሺ አሁን አትጎጭ። ምን እንዳደርግ ነው የፈለግሽው? ምንም ነገር ባዝ ታደርጋለህ? ጽዮን፣ እኔ አንቺን ለማግኘት ምንም ነገር አደርጋለሁ። እንግዲህ ውስጥ አንድ ነገር እንድታደረግልኝ ይፈልጋሉ። እሺ ምንድን ነው እሱ? ዋና እንግደልል አረብስ ማአ እንዴ ራሱን እንገናኝ ብሎ ደግሞ ከሱም ሶስት ስልክ ይዘጋብኛል። ይሄንም ማለት አንድ ነገር ነው። አልተኛሽም ወይ እንዴ ማማ? አልተኛሁም። እንዴ ማለት ያልተኛሽም እንዴ? ምንድን ነው ቁጭ ብለሽ የምትስቂው? ምን ሆነሻል እንዴ? ሳቅኩኝ እንዴ። ሳቅሽ እንኳን እዚህ ላለው፣ ውጭ ላለው ሰው ሁሉ እኮ ይሰማል? ኧረ አልሳቅሁም። መሳቅ፣ ስቀሻል። ግን ስልኩን ለምንድን ነው ብትይው? እኔ እንጃ ስልኩ ወይ ማማ፣ ጣልኩት። እንዴ አይዞሽ፣ ተረጋጊ የኔ ልጅ። እሺ፣ እረጋጋለሁ የኔ ልጅ። ምንም ለማድረግ እኮ እድሜሽ ደርሷል። መሳቀቅ የለብሽም። እንደዛ አይደለም። እኔ እንደደረሰው ድርቅ ምን መሰለሽ። ሰላም ጤና ይስጥልን። ውድና የተከበራችሁ ቤተሰቦቻችን በያላችሁበት በሰላማችሁ ብዛ። እንኳን ደህና መጣችሁ ወደ ቻናላችን ኖላዊ ድራማ። በተለመደው ሰዓት ይዘንላችሁ መተናል ኖላዊ ድራማ። የዛሬው ክፍል እንግዲህ በጣም ብዙ አዳዲስ ነገሮችን ይዞ መጥቷል። ወይዘሮ ሜላ ባዩሽ እንግዲህ ከብዙ ጊዜ መታሰር በኋላ በዋስ ለምትፈታ ነው። ፍርድ ቤት ቀርባ በዋስ እንድትፈታ ተፈቅዶላታል። እዚህ ዋሱ ነው ሊያስፈታት ያሰበው አቶ በቃሉ ነው። እሱ በእርግጥ ያው እንደሆነ ያሰበው ተንኮል ና እሷን የፈለገት ነገር አለ። ፖሊሶቹ ጋር ሂሉ ለምንድ ነው በኳስ በዋስ መብቷ ተጠብቆ ማትወጣው? ስለዚህ በዋስ ታስፈቷት ይፈልጋሉ ብሎ ከእነሱ ጋር ረጅም ሰዓት ሲከራከር ነበር። እነሱም ወይዘሮ ባዩሽ መረጃ ስላልተገኘ ነው እንጂ የምትለቀቀው ኦልሬዲ ወንጀለኛ እንደሆነች አቃሉ። በዛም እሷ በመለቀቋ ደስተኛ አደሉ። ግን ደግሞ ያላቸው አማራጭ አቶ በቃሉ ዋሱናት ባዩሽ ከእስር ቤት መውጣት እና በቀጣይ ደግሞ ያላቸው መረጃ ማሰባሰብ ነው። እና ወይዘሮ ባዩሽ እንግዲህ በዚህ መልኩ ወስዱ መጠቀም ያላረጋት ይሁን ወይም ደግሞ ለራሱ ነው በእርግጥ ምክንያቱም እሷን እስር ቤት ገባች ማለት እሷም ታስፈራረዋለች፣ በእጆ ስላለበት ስለዚህ የእሷን መጨረሻ እንዳይሆን በዛ ምክንያት ነው። እና እንደምትፈታ ነግሯታል። ባዩሽም ደስ ብሏታል። ደስ ብሏት ሄዳ እንደምትፈታሁላ የዛተች የነገረቻት ነበር። ለሚሮ ሚሮን ደግሞ ፖሊሶቹ እየጠየቋት ነበር ፖሊሶቹ ምንድን ነው ያሉት ስትላት፣ ሁሉንም ነገር መናገር ግዴታ የለብኝም ለአንቺ ሁሉም ነገር አልናገርም ማለቻት ማለት ነው። በሌላ በኩል ሀኒቾ እንግዲህ ከዝራ ጋር ያላት ፍቅር እያጠናከረች ነው። ለምንድነው ጭንቀትሽን ችግርሽን ሁሉ አታካፍኝም ብሎ ጠየቃት እና እኔ ከአንተ ጋር ሁሌ የማወራውን ሁሉ እየተጠነቀኩ ነው ማወራ ስለዚህ ነጻ ሁኜ እንዳወራህ ቢያንስ አታስጨንቀኝ አትጫነኝ። እና እንዴት እንደምወድሽ ነው ታውቂያለሽ ወይ? እንዴት እንደሚወድሽ ግን ታውቂያለሽ ወይ? ሲራት ባላቅ እንኳን መገመት አይከብደኝም። ስለዚህ ጊዜ ስጠኝ እና ነፃነት ስጠኝ አንተ ጋ ያለውን ስሜት እኔ ጋ እስከሚሰራ ድረስ ብላ ጠየቀችው እና እሱም በመሀል ላይ የወደፊት ምስቴ የምላት ችግሯን ጭንቀቷለን የማታካፍለኝ ምን ያህል ደካማነት እየተሰማኝ ነው እያላት ነበር። በዚህ መሀል በሩን ከፍታ አድርጋ ጽዮን ሰማች እና በጣም ያበደችው ማለት ነው። እንዴት ኦልሬዲ ሰምታለች ፍቅር ፍቅር እንደጀመሩ በፊትም በጣም ተፈራ ነበር። በዚህ ምክንያት በጣም ታናዳለች ጽዮን እና እዛ ተገትራ ስታያቸው ደግሞ ሰላም አይታታለች። እና ወደ ክላስ ገብተው በጣም ተናዳ ጸጉሯን እየነጨች ነበረ እና ሰላሜና ከጀርባ ሁና ስታረግ የነበረውን ስተተከታተላቸው እንደነበረ ሁሉን ነገር እንዳየች እና ሀን ከሀና እንድትርቅ ሀናን ምንም ነገር እንዳታረግ አስጠንቀቃታለች። ማለት ነው የተከታተልሽ ነው ስትላት፣ አዎ የተከታተልኩሽ ነው ከሀና ራቂ፣ አንድ ነገር ቢደርስባት አለቅሽም ብላ እያስፈራራቻት ነበር። ጽዮንም ጽዮንም ሁለታቸው ፍቅር በመጀመሩ በጣም ተናዳለች። ምክንያቱም እሷ አዝራን ተወደዋለች። ስለዚህ ሀኒቾ ለመበቀል ነው። ወይዘራንም ብታናግረው እኔ ተከተልኩ ስሜት የነ አንቺ ከኔ ምን ጎል ሆነ ስትለው አንቺ ሲጀመር ያገኘት ምን የጎደለኝ ብሎ እንግዲህ መልሶላት መልካም የብደ ዘመን ይሆንልሽ በለና ለኛ ምላጭ ይሁን። ፖሊሶችም በዚህ በኩል እንዴት እርግብ ልትገኝ አልቻለችም የትዳነው እያሉ እያጣሩ ነበር። እርግብ በእርግጥ የሄደችው ባልታወቀ ቦታ ነው። ወይዘሮ ባዩሽ ግን አቶ በቃሉ አስገድሏታል ብላ ነው የገመተችው። ለዛ ነው ለሚሮንም ስትገልጽ ነግራ እርግብ የለችም አስገድያት አለው አለቻት። አንቺ እዚህ የሆነሽ እንዴት አስገድልሻት ብላ ስጠይቃት አይኔ ነው ስለዚህ ነው ይን ፍርኝ የምልሽ ብላ ለሚሮን እያስጠነቀቀቻት ነበረ። እና ከእሷ ቀድማም እንደምትወጣ ነበር የገመተችው። ነገር ግን ፖሊሶቹ ከዚህ በላይ የመቆየት አስፈላጊ አይደለም ብለው ሜሮንን እንግዲህ ቀድሞ ሊያስፈቷት ተወስነዋል። እና ወይዘሮ ሚላት እና አቶ መስፍንም በጣም ተበሳጭተዋል። እንዴት ይህን ሁሉ ወንጀል ሰርታ በዋስ ትፈታለች ብላ በጣም ተናዳለች ወይዘሮ ሚላት። አቶ መስፍን ግን ይህ አጋጣሚ እንደውም ጥሩ ነው፣ መፈታቷ ለእኛ መልካም ነው ብሎ አስቧለኝ። እናም እስር ቤት ሄጄ ካልጠየኳት ብላለች ወይዘሮ ሜላት እና ለድንብላል ብላ ምግብ ቋጥር የለኝም ብላ እንዴት እኔን ያኔ ለምን ቋጠር ሽላት እያልሽ ስታብጀ ነበረው አሁን እንዴት ምግብ ቋጥሬ ሊሄድ ነው ልጠይቃት ነው ብለሽ ትያለሽ? ብላ ድንብላል ስትናገራት አንቺ አይገባሽም ብለሽ የታዘሽውን ስሪ ብላት እሺ ብላ እንግዲህ አብሬሽ እሄዳለሁ ብሎ አቶ መስፈንም ተነስቶ ሄደዋል። እንግዲህ አብረው ወደ እስር ቤት ባሹን ለመጠየቅ አንቺም እንግዲህ ከባለፈው በጣም ተረጋግታ ቁጭ ብላ፣ አባቷ በጣም ደስተኛ ደስ ብሎኛል። ያው አንች ጠንካራ ልጅ ስለሆንሽ ነው እንጂ የነገሩ ከባድነት መገመት አይከብደኝም ማለት እና አንቺ እንደናትሽ ጣንካራ ነሽ። እናትሽም ሁሉ ነገር ተቋቁማ እዚህ የደረሰችው ድርጅቱንም እሷናት ስንት ጊዜ ወድቀን ስንነሳ እኔ እንኳን ችግሮችን ፈርቼ ሲሄድ እሷ ናት ከልጆቿ ጋር ችግሩን ተጋፍጣ እዚህ ደረጃ ያደረሳች። ስለዚህ አንቺም እንደናትሽ ጠንካራ ልጅነሽ ነሽ እያለ እየነገራት ነበር እና አንቺንም ያው አባትሽን አደራ የአባትሽን ነገር ጣለ ጣላ ታርጊዋላት እና እሺ ብላ ደስተኛ ሆናለች። አሁን ላይ ትሻላለች፣ ከባለፈው መነፋረቋን አቁማለች። ያሴረም እንግዲህ ታረስቷል ማለት ነው። ምስኪን ምስኪን በጣም ነው አንጀት ኔ ይበለው እናም በጠዋት ስልክ ደውላ ጠርተዋለች፣ ለእዝራ እሱም በጣም ደስ ብሎታል። በጠዋት ጠርታ ቁርስ እንብላ ብላ ስለጠራችው እና የአንቺ ጥሪ ለኔ የስልክ ጥሪ ለኔ ምን ያህል ምን አስፈላጊ እንደሆነ አይጋል አትረጅም ብሎ ፍቅሩን ገለጸላት። እና በቃ እኔም ደስታዬም ሰላሜም አንተ ጋር ሲሆን ሰላም ይሰማኛል። ስለዚህ ሰላሜንም ደስታዬንም ማጣት ስለማልፈልግ እስከ መጨረሻው እስከ እለተ ሞት ያለ ይህን በላ እንግዲህ እንበላለታለች። አሲር ያልሰማው ጉድ እና እንግዲህ እስከ እለተ ሞታቸው እንዳይመን፣ እኔ ግን ምንም አላማረኝ። እነዚህ ልጆች ፍቅር እስከ መጨረሻው አብረው እንደሚሆኑ ቃል ተገባብተው ቁርስ ልትጋብዘው እሷ እዛው ሄዳለችና በቃ በደስታ ሆድ ሆዴን ሞልተሸዋል፣ ከዚህ በኋላ እንዴት ቁርስ ይበላልኛል እያላት ነበረ። በጣም ነው የሚያሳዝነው። የእስር ጉዳይ እንግዲህ በቃ ውሃ ቸለሰችበት ማለት ነው። ሀኒቾ ያ ያጣፍጥልሽ ብለና እንግዲህ ምን ይደረግ እና ወይዘሮ ሜላትም ወደ እስር ቤት ዳ ነበር አቶ መስፍን አብረሽ ይገባለው ስለ ሲላት በቃ አንተ እዚህ ጠብቀኝ ምልህን ስማ ብላ ወደ ውስጥ ገብታ ባሽም ስታያት ደነገጠች። እንዴት እዚህ ልጠይቅ መጣሽ ብላ እና ምግብ ምግብ እዛ መታ ነበር እሷ እና እሷ ደግሞ እንዴት ምግብ ዛት እርዘሽ ትመጫለሽን ማለት እሷ ጠላቷ እንደሆነች እና ከዚህ በላይ እንደማይላቀቁ ከእሷ ብዙ ነገር መውሰድ የምትወስደው እንዳላት መስፍን እንደምትወስድ ነግራት ከዛም ወደ ውስጥ ገባች። እሷ ደግሞ ምንም ሳታጣራ መልስ አልመለሰችላትም። ሰላሚናም እንግዲህ የእዝራንና የሀኒቾ ፍቅር መጀመር ተረርታ እኔ በፊት ነበር የገባኝ፣ ነገር ግን ከአንቺ ካፍሽ እስከሚወጣ እየጠበቅኩ ነው እስካሁን ዝም ያልኩሽ እንጂ ቀደም ነው የገባኝ። እና ይህን ግንኙነት ከአንቺ የበለጠ እኔም ስፈልገው ስለነበረ በጣም ደስ ብሎኛ ብላ ደስታዋን ገለጸችላት። ሄዳ ለእዝራም ደስ እንዳላት እና ከዚህ በኋላ እሷም ቢጎዳት እንደማትለቀው ዋስ ዛተችበት ማለት ነው። ጽዮን በዚህ በኩል እንግዲህ ሃኒቾን እዝራን አናግረው ምንም ምላሽ ሊሰጣት ስላልቻለ ሀኒቾን ሄዳ አንገቷን አንቃ አስፈራርታት ነበር፣ ግን እሷም አልተቻለችም። እርግብም ያን ያክል ጊዜ ዝታ ዝታ ነው። በስከ መጨረሻ እኔ ያሸነፍኳት አንቺንም፣ አለቅሽም ስለዚህ አርፈሽ ተቀማጭ ብላታለች እና ሀኒቾም ያው ድፍረቷን አሳይታታለች ለጽዮን ማለት ነው። እና በስከ መጨረሻም ሂሮንም ከእስር ተፈታለች። ቀድማ ወይዘሮም ባዩሽም ከእስር ተፈታለች። እና መሳሪያዋን እንዲያስረከቧ ጠየቀቻቸው። ሁሉ ነገር ፈትሻ እንግዲህ ከእስር ቤት ወጣች ማለት ነው። እንግዲህ ቀጣይ እሷ ደግሞ ምን እንደምሰራ ምና የሆነ አፍራችሁን ስለቆያችሁ እስከ ስለተከታተላችሁ እጅግ በጣም እናመሰግናለሁ ሁሉ ቤተሰቦች እያላችሁ በሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ።